የተለያዩ የአማርኛ ቃላትን እንዴት በእንግሊዝኛ ታክተን በቀላሉ መጠቀም እንደምንችል እያንዳንዱን የምናይ ይሆናል። ከእናንተ የሚጠበቀው ትምህርቱን ወይም ቪዲዮን እስከ መጨረሻው ድረስ ማየት ወይም ደግሞ መከታተል ነው የሚሆነው። እንግዲህ ከዚህ ጋር የምናያቸው የተለያዩ የአማርኛ ቃላቶች አሉ። ሰው እነዚህን የአማርኛ ቃላቶች በእንግሊዝኛ ተክተን ለመጠቀም ብንፈልግ እንዴት መጠቀም እንችላለን እንዴትስ በቀላሉ ማንበብ እንችላለን የሚል ትምህርት ቪዲዮ እየ ምንማር ይሆናል ማለት ነው ኦኬ አሁን ከመጀመሪያው ላይ ስንሄድ ይህ የመጀመሪያ የምታዩት የአማርኛ ቃል ምን ይላል ውዴ የት ነሽ ውዴ የት ነሽ ይላል ሰው ይህን የአማርኛ ቃል ወደ እንግሊዝኛ ተክተን ለመጠቀም ብንፈልግ እንዴት በቀላሉ መጠቀም ማንበብ እንችላለን የሚለውን ነገር ስናይ ከዚህ ጋር አሁን የሚታየን የመጀመሪያዋ ደብሊው ነች። ከዛ ዩ ነው። ዩ ሰው ደብሊው ዩ ማንን ይተካል ወይም ደግሞ እንደምን ይነበባል የሚለውን ነገር ስናይ እንደ ው ይነበባል። እንደ ው። ኦኬ ከዛ ደብሊው ዩ ው ብለን እንጠቀማለን። ከዛ ዲኢ ዲኢ ደግሞ እንደ ዴ ይነበባል። እንደ ዴ ከዚህ ጋር የምትዙልኝ ነገር ዴ ዴን ለመጻፍ ዲ አይ ኢ ማለት እንችላለን ወይም ደግሞ ዲኢ ብለን መጻፍ እንችላለን። በተለያየ ቦታ የተለያየ ነገር ብታገኙ እንዳትወዛገቡ ነው የምነግራችሁ። ዴን ለመጻፍ ዲ አይ ኢ ከዲና ከኢ መካከል አይንን ማስገባት እንችላለን ወይም ደግሞ ዲኢ ብለን መጻፍ እንችላለን ማለት ነው። ችግር የለውም። ለምንድን ነው አናባቢዎች ዋናው አላማቸው ወይም ደግሞ ታርጌታቸው ኮንሶናንት ምንላቸው ወይም ደግሞ ተነባቢዎችን ለማንበብ ነው የሚያገለግሉን። የግድ ማንዳቶሪ ወይም ደግሞ ግዴታ አይደሉም። ሰው አይንም ማስገባት እንችላለን ወይም ደግሞ አለ ማስገባት እንችላለን። በሁለቱም እንደሚቻል እንድትይዙልኝ ይፈልጋለሁ። ኦኬ ሶ ዲኢ እንደ ዴ ከተነበበ ውን እና ዴን በአንድ ላይ ስናነበብ ምን ይሆናል? ውዴ ውዴ ውዴ ተብሎ ይነበባል። ኦኬ ከዛ ወደዚኛው ስኔድ፣ ዋይ ኢ እንደ የ ይነበባል፣ ወይም ደግሞ የ የሚል ድምፅ ይኖረዋል። እሺ ቲ እንደ ት ይነበባል። እንደት ኦኬ። ኦ የንና ትን በአንድ ላይ ስናነባቸው ምን ይሆናል? የ ት የት የት። ኦኬ ወደዚኛው ስኔድ፣ ኤን ኢ ማለት ነ ማለት ነው፣ ወይም ደግሞ እንደ ነ ይነበባል ስች ኤስኤች ማለት እንደ ሺ ይነበባል። እንደ ሺ ኦኬ። በአንድ ላይ ሲነበብ ነ ሺ ነሽ፣ ነሽ ብያነባዋለሁ ማለት ነው። ኦኬ፣ ከዛ በአንድ ላይ ሙሉ ስናነበብ ምን ይሆናል? ውዴ የት ነሽ፣ ውዴ የት ነሽ የሚል ቃል እናገኛለን ማለት ነው። ከዚህ ላይም በአማርኛ ውዴ የት ነሽ ይለናል። ኦኬ ይህም በዚህ ካየን፣ ወደ ሁለተኛው ስንሄድ በተመሳሳይ ሁለተኛውም ከመጀመሪያው ጋር ተመሳሳይ ነው። ልዩነቱ ከዚህ ጋር ብቻ ነው። ከዚህ ጋር ማለት ነው። ኦኬ ደብሊው እንደው ይነበባል ብለናል። እንደው። ኦኬ ዲኢ ደግሞ እንደ ዴ እንደሚነበብ አይተናል። እንደ ዴ በአንድ ላይ ውዴ፣ ውዴ፣ ውዴ ተብሎ ይነበባል ብለናል። ኦኬ ወደዝኛው ስንሄድ ዋይ ኢ እንደ የ ይነበባል። ብለናል እንደየ ወይም ደግሞ የሚል ድምጽ ይኖረዋል። ኦኬ ከዛ ቲን እንደ ት ማንበብ፣ እንደ ት በአንድ ላይ ሲነበብ የ ት የት የት። ኦኬ ይሄኛው ደግሞ ኤን ኢ እንደ ነ ይነበባል። እንደ ነ ኤችን እንደ ህ ማንበብ። ኦኬ ነን እና ህን በአንድ ላይ ስታነቡት ምን ይሆናል? ነ ህ ነህ፣ ነህ ተብሎ ይነበባል። እስኪ ሙሉ እናነበው ውዴ የት ነህ። ውዴ የት ነህ ብዬ በቀላሉ አነባዋለሁ ማለት ነው። ኦኬ ወደ ሦስተኛው ስንሄድ ኤም እንደምን ይነበባል እንደ ም እንደ ም ኤንን ደግሞ እንደ ን ማንበብ እንደ ን በአንድ ላይ ሲነበብ ም ምን ምን ተብሎ ይነበባል። ኦኬ ወደዚኛው ስንሄድ ኤ እንደ አ ትነበባለች። እንደ አ ዲ አይ እንደ ዲ ማንበብ እንደ ዲ። ኦኬ ኤስን እንደ ስ ማንበብ እንደ ስ። በአንድ ላይ ሲነበብ አ ዲ ስ አዲስ፣ አዲስ። ኦኬ ወደዚኛው ስንሄድ ኤ እንደ አ። ኦኬ እንደገን ኤልኢ እንደለ በአንድ ላይ አ አለ አለ ብዬ አነባለሁ። ሙሉ እናነባው ምን አዲስ አለ። ምን አዲስ አለ ተብሎ ይነበባል ማለት ነው። እሺ ወደዚኛው ስነዲኛውስ ምን ይላል? ኤስ እንደ ስ ኤስን እንደ ስ ማንበብ ኦኬ። ከዛ አር ኤ ከሆነ እንደራ ይነበባል። እንደራ ስን እና ራን በአንድ ላይ ስታነባቸው ምን ይሆናል? ስራ ስራ ስራ። ኦኬ። ይሄስ ኤልኤ እንደ ላ ዋይ እንደ ይ በአንድ ላይ ላ ይ ላይ ላይ። ኦኬ። ወደ መጨረሻው ስንሄድ ኤን ኢ እንደ ነ ጂ ኤን እንደ ኝ ይነበባል። እንደ ኝ ኝ ማለት የኝ ቤተሰብ ስድስተኛዋ ፊደል ማለት ነው። በአንድ ላይ ሲነበብ ነ ኝ ነኝ ብዬ አነባዋለሁ። አሁን ሙሉ ላነበው እስኪ ስራ ላይ ነኝ፣ ስራ ላይ ነኝ። በአማርኛውም ስራ ላይ ነኝ ይላል ሰው። ስራ ላይ ነኝ ብላችሁ በእንግሊዝኛው ለመጽሐፍ ብትፈልጉ በእንደዚህ አይነት መንገድ መጽሐፍ መጠቀም ይቻላል ማለት ነው። ኦኬ እስኪ ወደዝኛው እንሂድ። ወደዝኛው ስኔድ ደግሞ ይኸኛው ምን ይላል? ኤምኤ ማለት ማ ማለት ነው፣ ወይም ደግሞ እንደማ ይነበባል። አርኢ ማለት ደግሞ እንደሬ ይነበባል። እንደሬ በአንድ ላይ ሲነበብ ማሬ ማሬ ማሬ ይላል። ከዛ ኤን እንደ አማንበብ ኤልኢን እንደ ለ ኤስኤች እንደ ሺ እንደ ሺ በአንድ ላይ አ ለ ሺ አለሽ አለሽ። ሙሉ ሲነበው ማሬ አለሽ ማሬ አለሽ ብለን እናነበዋለን። በአማርኛውም በተመሳሳይ ማሬ አለሽ ይለናል። ኦኬ ይህም በዚህ ካየን ወደዚኛው ስንሄድ በተመሳሳይ ይህም ካየነው ጋር ከዚኛው ጋር ተመሳሳይ ነው። ልዩነቱ ምን ላይ ብቻ ነው? ከዚህ ጋር ብቻ ነው ማለት ነው። ኦኬ። ስለዚህ ኤም ኤን እንደ ማ እናነባለን። አር ኢን እንደ ሬ እናነባለን። በአንድ ላይ ማ ሬ ማሬ ማሬ ብሎ ማንበብ። ኦኬ። ኤን እንደ አ ኤል ኢን እንደ ለ ኤችን እንደ ህ በአንድ ላይ አለህ አለህ አለህ ሙሉ ሲነበብ ማሬ አለህ ማሬ አለህ ብዬ አነባዋለሁ። በአማርኛው በተመሳሳይ ማሬ አለህ ይላል ማለት ነው። ኦኬ ይህን በዚህ ካየን ወደዚኛው ስንሄድ ይሄኛውስ ምን ይላል? ኦኬ ኬኦ እንደምን ማንበብ፣ ኬኦን እንደ ቆ ማንበብ፣ እንደ ቆ ኦኬ ኤንን እንደን ጀኦ እንደ ጆ ይነበባል። እንደ ጆ በአንድ ላይ ቆ ን ጆ ቆንጆ ቆንጆ ተብሎ ይነበባል። ኦኬ ወደዚህኛው ስንሄድ ኤንኢን እንደ ነ ደብሊውን እንደ ው ማንበብ። በአንድ ላይ ነ ው ነው ነው ይላል። ሙሉ ሲነበብ ቆንጆ ነው ቆንጆ ነው ተብሎ ይነበባል ማለት ነው። ኦኬ ወደ ሁለተኛው ስንሄድ ሁለተኛውስ ምን ይላል? ኤ ማለት አ ማለት ነች ወይም ደግሞ እንደ አ ትነበባለች። አር አይ ማለት ሪ ማለት ነው። ሪ ኤፍ ማለት እንደ ፍ ነው የሚነበበው። በአንድ ላይ ሲነበብ አ ሪ ፍ አሪፍ አሪፍ። ኤስ ምን ይላል? ኤን ኤ ማለት እንደምን ይነበባል ብለናል። እንደ እንደ ነ ደብሊዩ እንደው ይነበባል ብለናል። በአንድ ላይ ሲነበብ ነ ው ነው ተብሎ ይነበባል። እስኪ ምን እናነበው አሪፍ ነው፣ አሪፍ ነው ብያነባዋለሁ። በአማርኛውም አሪፍ ነው ይላል። ኦኬ፣ ወደ ሶስተኛው ስንሄድ ሶስተኛውስ ምን ይላል? ዋይ እንደምን ይነበባል ብለናል እንደየ እንደሚነበብ አይተናል እንደየ። ከዛ ቲን ደግሞ እንደ ት ማንበብ እንደ ት። በአንድ ላይ ሲነበብ የ ት፣ የት የት ብያነባዋለሁ። ኦኬ፣ እሺስ ምን ይላል? ኤንኢን እንደነ ማንበብ ብለናል። እንደነ ደብሊውን ደግሞ እንደው በአንድ ላይ ሲነበብ ነው ነው ብያነባዋለሁ። ሙሉ ሲነበብ የት ነው የት ነው ይላል። በአማርኛውም በተመሳሳይ የት ነው ተብሎ ይነበባል ማለት ነው። ኦኬ ወደዚኛው ስንሄድ በተመሳሳይ ዋይኢን እንደ የማንበብ ማንበብ ቲን እንደ ት ማንበብ በአንድ ላይ ሲነበብ የት የት ብየ አነባዋለሁ። ኦኬ ወደዚህኛው ስንሄድ ኤንኢ እንደ ነ ኤች እንደ ህ በአንድ ላይ ነ ህ ነህ ተብሎ ይነበባል። ሙሉ ሲነበብ የት ነህ የት ነህ ተብሎ ይነበባል ማለት ነው። ኦኬ ይህን ካልን ወደዚህኛው ስንሄድ ይህኛውስ ምን ይላል? በተመሳሳይ ምንም ልዩነት የለውም። ልዩነቱ ከዚህ ጋር ብቻ ነው። ኦኬ ዋይ ማለት እንደ የ ይነበባል ወይም ደግሞ የን ይተካል ብለናል። ቲ ደግሞ እንደ ት እንደሚነበብ አይተናል። በአንድ ላይ ሲነበብ የት የት የት። ኦኬ ይህስ ምን ይላል? ኤኒ ማለት ነ ማለት ነው። ነ ኤስች ማለት ደግሞ ሽ ማለት ነው። በአንድ ላይ ነ ሽ ነሽ ነሽ ብያነባዋለሁ። ሙሉ ሲነበብ የት ነሽ የት ነሽ፣ በአማርኛውም የት ነሽ ይላል ማለት ነው ኦኬ ወደ መጨረሻው ስንሄድ ቲአይ ማለት ጥ ማለት ነው። ጥ ኦኬ፣ አርዩ ማለት ደግሞ ሩ ማለት ነው። ጥን እና ሩን ባንድ ላይ ስታነቧቸው ጥ ሩ ጥሩ ጥሩ። ኦኬ፣ ወደዚኛው ስንሄድ ኤንኢ ማለት እንደ ነ ይነበባል ብለናል። ደብሊው እንደው ባንድ ላይ ነ ው ነው ብለን እናነባዋለን። ሙሉ ሲነበብ ጥሩ ነው ጥሩ ነው ብዬ በቀላሉ ማንበብ እችላለሁ ማለት ነው። በአማርኛውም ጥሩ ነው ይላል። ሶ ከኛ የሚጠበቀው የአንዳንዱን የአማርኛ ፊደላት የትኛውን የእንግሊዝኛ ሌተር ወይም ደግሞ አልፋቤት ይተካሉ የሚለውን መለማመድ ፕራክቲስ ማድረግ ከቻለን በቀላሉ እንግሊዝኛን ማንበብ መጻፍ እንችላለን ማለት ነው። የዛሬ ትምህርታችን ወይም ቪዲዮችን ይህንን ይመስል ነበር። ትምህርታችን ወይም ቪዲዮችን እየተመቻችሁ ከሆነ ሸር፣ ላይክ፣ ሳብስክራይብ እያደረጋችሁ ቪዲዮውን ጀምሩት። እንግዲህ የዛሬ ትምህርታችን ከዚህ ላይ እናቆማለን። ቀጣይ በሌላ ትምህርቱን ቪዲዮ እስከምንገናኝ መልካም ተመኘሁ።